አንተ አሁን ፈተና በሌለ ሰሞን እረፍት፣ ነፃ ጥናት በማትፈልግበት ሰዓት ነው ትሰራለህ ተብሎ የተባለው አይደለ? ግን ኢፌክቲቭ አይደለህም። ስራውን መስራት እና እረፍት ማድረግ፣ መተኛት፣ በቂ እንቅልፍ ማግኘት እና እረፍት ማድረግ፣ እረፍት ማድረግ ደሞዝ ለማድረግ በነገራችን ላይ ሲሪየስ ግምገማ ሁን። እያንዳንዱ አይነበር ሰው የደሞዝ ግናሽ ነው። ከምሬ ነው። ሰሞኑን በጣም ስገመግም ነበር። ኢፌክቲቭሊ ስራውን መስራት እኮ አልከፋኝም። ባይ ዘ ዌይ አልከፋኝም። አንድ ሰራተኛ እንደው በጣም በጣም መስራት የሚገባው ስምንት ሰዓት ነው ይላል። በጣም ከገፋ ከገፋ በጣም ከገፋ አስራ አስር ሰዓት ሊሰራ ይችላል ጎበዝ ከሆነ ሀያ አራት ሰዓት ግን አይሰራም። ትምህርት ቤት ሄዳለህ ቀኑን ሙሉ ማታ ትመጣለህ። እስከ ሌቱ አስር ሰዓት መስራት ማለት ስንት ጊዜ ደጋግሜ ተኛ እያልኩኝ ብዙ ቀን ተቆጥቻለሁ። ብትተኛ አልቻልኩም። ሶ ጠዋት ለመቀስቀስ አንተን መከራ እኔ ነቅቼ እራሴን አሁን ወይም ብዙ መከራ አይቼ ነው የምቀሰቀስ። ቢኮዝ በጣም ሌት ስለምተው እና ፍላጎትህ ነው ስራ መስራት እራሴን ከዚህ

ቅዳሜ ትሰራለህ፣ እሁድ አትሰራም፣ ታርፋለህ። ቢኮዝ ምክንያቱም ሰንበት አለባቸው። አንተ ግን በጉልበት እሰራለሁ ትሰራለህ፣ ግን ታነጋለህ። ምንድን ነው ሴሪየስ? ንገረኝ፣ ችግሩ መውረድ እፈልጋለሁ። ምንድነው ችግሩ? ለምንድን ነው የምታነጋው? የእንቅልሱ አይደለም ብሎ ነገር እኮ የለም ዳዊት

እሺ እንዳ ለቢት ቄድር ሪሰርች አድርጌ ኤችዲ አለብኝ ኤድ ኤችዲ ማለት ፎከስ ማድረጋችው ፎከስ ፎከስ አንድ ኮንሰንትሬሽን የሚያስፈልገው ነገር ላይ ማድረጋቸው፣ ከዛ ፎከስ ማድረግ ደግሞ ጥሩ

በዛ ማሽ ላይ ዜርዝ ዱሬሽን ምንድን ነው እኮ፣ ምን ጊዜ ልጅ ወይስ በዚ ስራ ይቀጥላል። ምንድን ነው ችግሩ? ያለውን ችግር ማወቅ ፈልጋለሁ እኮ ምንድን ነው። ኤዲችዲ ነው? ምን አለው? የሆነ ቴራፒ ነገር መድኃኒት ነገር አለው። አልፈለገውም እሱ በራሴት ማለት መቼ ይመስለኛ ግን ኤዲችዲ አለብኝ። ኤዲችዲ ስላለብህ ፎከስ ስለማትችል እስከ ሁለት ሰዓት ወይ ሶስት ሰዓት አትርኩ የምተኛው ነው። እያ የሰሞኑን እያየሁኝ ያለችው ዊች ኢዝ ሮንግ ሮንግ ከዕድሜ ጋር የማይሄድ ነው። እሱ በጉልበት ተቆጥቼ ነው፣ አትሰራም ብዬ ከልክዬ ነው፣ ቀምቼ ነው። ገብቷል። አሁን መቀም ፈልጋ ለመስራት ያው ትንሽ ትንሽ ስለምታገኝ እሱ ማጓጉቶ ከሆነ ሌላ ችግር ሲሪየስሊ አሁን ደግሞ እጭ አላረግም መጀመሪያ፣ አንተን በትክክል ሰው አንድ ሰው መተኛት የሚገባውን ስምንት ሰዓት በትክክል ተኛ። ጠዋት ማንም ሰው ልክ ወንድምህ በጊዜ ተኝቶ ለጠዋት አንድ አስራ ሁለት ሰዓት ተነሱ ቁጭ ነው የሚለው። ቢኮዝ በቂ እንቅልፍ ይተኛል። እየተኛ ግን አይደለም። ለምን ያሳዝናል። ለምን እኔም እንደሚተኝ ታውቂያለሽ። አራት ሰዓት ሂጅ ስትተኛ አስራ ሁለት ሰዓት ላይ እስከ አንድ ሰዓት ቁጭ ስል

ግን ስራ እንደሰራ ሞክረሽኝ ያታዩ። አይም በጣም የፋስት አንደርስታንድ፣ በጣም ፈጥናላ ፈጣን ነኝ። አይም ሶ ፋስት። አሁን እኔ መጠየቅሽ ነገር ምንድነው? አንዴ ተምሬን ድደም ስራ አስለማም እንጂ ፎቶ ውስጡኝ ተምሬን አሰሩ አይ አሉ አሁን የማማ ጓደኛ ሰለጥናቸዋለሁ ብሏል ሰልጥና ያለው ነው ቁጣህን ቱግ ቱግ የምትለውን ካላቆም ከአንተ ፎከስ ማድረግ አችልም እሱኛው ትልቁ ፕሮብሌም ነው የዳዊት ኳሊቲው ምንድን ነው ፎከስ ችግር አሁን የመጣብኛል የሚለው እሱም አልተኛም ስለአለኝ አይቆጣም ታዛዥ ነው

በቃ፣ ቀጥሉ። ዛሬ ገና ነው ሰዓቱ ው ልብ በለው። አሁን ጠየቀኝ። አሁን ልጀምር አይደለም፣ ገና ነው ዛሬ ሰዓቱ። አሰበሽበት እንድትነግኝ ፈልጋለስስስስስ በሂደት በጋራ ጉዳዩ እናየዋለን። ዲል ማድረግ አለብን፣ ደግሞ ለመጨመር ዩ ሀቭ ቱ ማኔጅ ዩር ታይም ታይምን በአግባብ ማኔጅ አድርገህ በትክክል ተኝተህ በትክክል ምን ልሽ? ቃል ገባሽ ነው። አቤት፣ በትክክል ሰንበት። አሁን ግን ያንተን ደሞዝ ለመውስ ለመጨመር ትጋቱም ፍላጎቱም የለኝም። ቢኮዝ ማኔጅ ማድረጋችን ታይም